አሰላሙ አሌይኩም የዚህነች ቤተሰቦች እንዴት ናችሁ? ደህና ናችሁ? አልሐምዱ ልላ። ሰላሳ ሺህ ስድስት መቶ ብር የፈጀ አልባሳት ነው። ተወዱታላችሁ? እንሻላ በጣም የሚያማምሩ አርባ አርባ ቁጥር ጫማ ይሄን አርባ አንድ ያደረግኩት ሞድ በጣም ጠባብ ሲሆን ይሄንን አርባ እንዳደረግኩላት ማለት ነው እና የአንድ ቁጥር ልዩነት እንትን የለውም። በነገራችን ላይ የሁለት የሶስት ቁጥር ልዩነት ነው ፈርቅ የሚኖረው ማለት ነው እና እጅግ በጣም ጽዳቱን የተጠበቀ ጫማ ነው። ሰሞኑን እየገዛውት ያለ ፋሽን የሆነ ቆንጆ የሆነ ጫማ ነው፣ ዋጋው 3000 ብር ነው። ይሄን ግን 3200 ብር እያለኝ አሁን ዝም ብዬ ደንበኛ ስለሆነ አንስቼ መጣሁኝ። ዝሮ በ3000 ብር ነው እኔ ሰራሁት ብየዋለሁኝ ማለት ነው። እዚህ ዋጋ 3000 ብር ነው። እጅግ በጣም የሚያምር ማሻአላ ተባረክ ረሀማን የሆነ ጫማ ነው። ይሄ 40 ቁጥር ነው ማለት ነው። እዚህ ጋር ቁጥሩ ይሄ ነው፣ 40 ቁጥር ነው። ይሄ ደግሞ 41 ቁጥር ነው ማለት ነው 41 ቁጥር ነው እዚህ ጋር እንደምታውት ማሻላ ብቻ በጣም ቆንጆ ና ማሻላ ተባረክ ረህማን የሆኑ ጽዳታቸውን የጠበቁ ለሁለት ወንድ ልጆች የሚሆኑ ጫማዎች አሉ ማለት ነው። ከወደዳችሁት ላይክ እያረጋችሁ ከዛ በመቀጠል ለሴት ልጅ ነው ይቺ የውጭ ናት። በነገራችን ላይ የውጭ ነው ዋጋው ዝም ብሎ እንደዚህ እንትን ያለ ዋጋ አይደለም። የዚህ ዋጋ ሺ ሰባት መቶ ብር ነው የተገዛው። ከዛ የሚያምር ቀሚስ ገዝችላት አሉ ስድስት አመቷ ነው ሴቷ ማለት ነው በጣም ከምነግራችሁ በላይ በጣም በጣም በጣም ኳሊቲ የሆነች ቀሚስ ገዝችላታለሁ። ታይት አላት የራሷ ብቻ ማሻላ ተባረክ ረህማን የሆነች ናት። የዚህ ዋጋ 2500 ብር ሲሆን ጫማዋ ደግሞ 1700 ብር ነው የገዛኋት ማለት ነው። በመቀጠል ስሊቨር ጫማ ብላኛለች። ይህን የገዛሁት ደግሞ 200 ብር ነው። ከዛ ለሁለት ወንድማማቾች የሚሆን የሚያማምር ሸሚዝ አለ እዚህ ጋር ሁለት ሸሚዞች። እነዚህ ሸሚዞች 77 መቶ ብር ሻራ መቶ ብር ናቸው። ከዛ እዚህ ጋር ደግሞ እንደምታችሁ ሁለት ቲሸርቶች አሉ 5550 ሺህ 100 ብር አሉ። ከዛ ጅንስ ሱሪ አለ እዚህ ጋር እንደምታዩት 33 ቁጥር ጅንስ ሱሪ የዚህ ዋጋ 900 ብር ነው። እዚህ ጋር ደግሞ እንደምታዩት 29 ቁጥር አለ የዚህ ዋጋ በተመሳሳይ ሽርጥ አለ የዚህ ዋጋ 4500 ብር ነው ማለት ነው። ከዛ ለማዘር የሚሆን ሽፎን ብላኝ አለች። እጅግ በጣም ከመነግራችሁ በላይ በጣም የወደድኩት ሽፎን አለ ብሉ ብላክ ከለር። በነገራችን ላይ ያምራል በጣም እቃነቱ መሻላ ብቻ ይመቸኛል ማለት ነው። የዚህ ዋጋ 2800 ብር ነው ማለት ነው። አያችሁታ እንደዚህ የሚያምር ቆንጅዬ የሆነ ሽፎን ለማዘር የሚሆን አሪፍ እና ጥራት የጠበቀ እቃ ነው። የዚህ ዋጋ 2800 ብር ነው። ከዛም ሻርፕ አለ። ለዚህ ይመሳሰላል ብዬ ያሰብኩትን ይሄ ብጭጭ ካለው ይሄ ይሻላል ብዬ ይሄንን ስምንት መቶ ብር አርጌላቸዋለሁ ማለት ነው። ከዛ ለዚሁ የሚሆን ደግሞ ጫማ አለ። አያችሁታ፣ ይሄ ጫማ ደግሞ ስምንት መቶ ብር ነው ማለት ነው። በመቀጠል በጣም ይሳለች። የውጭ ናት ማለት የአገረኛ ልብስ አይደለም። ዋጋውም ማሻላ የሆነ ነው። የዚህ ዋጋ አምስት ሺህ ሰባት መቶ ብር ነው። አምስት ሺ ሰባት መቶ ብር ይለያል። ይለያል በቃ ከመነግራችሁ በላይ በጣም ቆንጆ እና ጽዳቱን የጠበቀ ነው። ዋጋውን በዛው ልክ ገዝችለታለሁ ማለት ነው። ምታምር ሻርፕ ገዝችለታለ እዚህ ዋጋ ሁለት ሺ ብር ነው። አዩት። ይሄ ሁለት ሺህ ብር ነው። በጣም ቆንጆ የሆነችና ፋሽን የሆነች ሻርፕ ናት። ይችን ሁለት ሺህ ብርና አምስት ሺህ ሰባት መቶ ብር ደግሞ ይችን የመሰለች ቀሚስ ለብሼ ባሳያችሁ ለብሼ ባሳያችሁ ያለች ለአስራ ስምንት አመት ሴት ልጅ ነው ክብደቷ ምናምን ትለያለች። በጣም ፏ ያለች ጽድት ያለች ቀሚስ ናት ማለት ነው። ይሄ የውጭው ነው። አገረኛ እንዳልሆነ እንድታቆልኝ ስለፈለግኩ ነው። ብራችሁን ከወጣው ያገሩ ቆንጆ ቆንጆ ነገሮች ይኖራሉ። ያዋጋው ይለያያል፣ አመጣጡ እና እንግዲህ። ይህን ይመስላል። ማሻአላ ተባረክ ረህማን። ከወደዳችሁት ላይክ አድርጉት፣ ሰብስክራይብ፣ ሼር ማድረግ እንዳትረሱ። ሰላማችሁ ብዝት ብዝት ይበልኝ። ሰላም አለይኩም